የኔ ሐያት ማለት ነው። ጉቺ የተከበረ ሰው ነው፣ እሷም ታቋለች። እኔ የሀገር ሸማግሌ ነው፣ የኔ ሐያት ማለት ነው። የረለማ የተጣላ የሞተ ሰው ገብቶ ሰው የሞተ ሰው የሚያስታረቅ ሐያትን ያለኝ እንግዲህ፣ ኛ አለም የሾም ነው አገር የሾመው ነው አገር ያወቀው ፀሐይ የሞቀው ነው። የኔ ሐያት ማለት ትልቅ ሰውነቱ ገብቶሻል። እሱን የሚያከል ሰው ተሳደበች። ህጎቶች ያዩዋት፣ ሁሉም ሰው ተነስቶ እንደዚህ አርግታለች። በቃ ይቅርታ። ኢቨን እኔ ማለት ቤተሰብ ጋር ይደርስ አልፈለጉም። ከኔ ጋር ነው ጭፍጭፋ፣ ከኔ ጋር ትጨርሳለች። መሰዳደብ ከሆነ እንሰዳደባለን፣ በህግም ከሆነ እንሄዳለን። ያለሁት እሷ ጋር ነው። ብቻ ልጅ ያለው ትሩጪ ከኔ ጋር መጨረሻ ያለባት ወይስ ዘላ የኔ ቤተሰብ ጋር ሄዳ መሰዳደብ ነው ያለባት? ይሄን መልሽ ልጅ ሳምሪ። ኤኒዌይስ የተባባላችሁትን ሁለታችሁ ተባብላችኋል። አንቺም የኔ ቆንጆ አላልሻትም፣ እሷም የኔ ቆንጆ አላለችሽም። ኦኬ እኔ አሁን ወደኋላ ኋላ ተመልሽ እንዲ ነው እንዲ ነው እንዲ ነው ብዬ ጀጅ ላደርግ ሳይሆን እሷም የኔ ቆንጆ ብላ አልሰደበትሽም፣ አንቺም የኔ ቆንጆ አላልሽም። እንደ ሀገር ልጅ ከአንድ ከተማ እንደወጣ የኔም በቀደም ነግርሻለሁ። እኔ የሀገሬ ልጆች ከሀገራቸው ሰው ገድለው መውጣታቸውን እንኳን ባቅ ከሊኮ ከሊን ገድሏል ይባላል ቢባል አላቅም ነው አሳልፎ አይሰጥም። ልጅማ ጸጋ በረከት እኮ ነው ገባሽ። በዛም ልክ ልትታገያት አይገባም ነበር። ልጅ አላት፣ አቃለ እውነት ነው። ይኑራት፣ እግዚአብሔር ያሳድግላት። እሷ እንደደበቀችው እግዚአብሔር ድብቅ ቀርቦ ያሳድግላት ካላት እናት ስላልሆንሽ ሽ ነው የምነግርሽ። ነገ ስትሆን ልጅ ስሜቱ ይገባሻል። እናት እኮ ልጇን ጡት እንኳን ደብቃ ነው የምታጠባው፣ ሸፍና ሰው እንዳያይባት። ሳምሪ እናት አይደለሽም፣ ስሜቱን አታውቂ። እናት ስትሆኝ ነው ስሜቱ የሚገባሽ፣ የእናትነት ዋጋው የሚገባሽ እናት ስትሆኝ ነው። ይሄ ሚዲያ ከልጃችን በልጦ አይደለም፣ ከልጄ የራኩበትን የአንዱን ሌሊት ዋጋ ያወጣም ብዬሻለሁ ሚዲያ የአንዱን ለሊት ልጄ እና እኔ ተራርቀንም ያለንበትን የአንዱን ለሊት ዋጋ ሚዲያ ያወጣም። ግን እናት ያለ ምክንያት ልጇን አትደብቅም። ደብቃ ከሆነ ሳምሪ፣ አንቺ ትንሽ ነሽ። አድቤ አንቺ የኛ ታናሽ ነሽ። ለእኔ ታናሽ ነሽ በጣም ለዛ ሲነገርሽ፣ እረፊ ስትባይ ጂጂ ተቆጥታሻለች። እኔ ነግሬሻለሁ። ታይ በቅ። እኔ ከዲቦራ በላይ አንቺ እንማቀሽ ታውቂያለሽ አይደል? እኔ ዲቦራን ባካል አላውቃትም። አንቺ እናማቀሽ መቼ እንደዚህ የወጣልሽ ተሳዳቢ እንዲሆንሽ፣ ራሱ ለራሴ ውላ ደንግጫለሁ። ቪዲዮሽን ሳየው መቼ ቀን ነው? በዚህ ልክ ተሳዳቢ ሆንሽ? መቼ ነው እንደዚህ የተሳደብሽ? ስለ ቤተሰብሽ ነው ይወክላል። ሳምሪ ለራስሽ ነገ ስታይ ይጸጽትሻል። እንደዚህ ማወራውን በኋላ ተቀድቶ ሲፖስት ለራሴ ይደረግጣለሁ። ደግሜ ድምጼን መስማት አልፈልግም። ዲቦራ ደግሞ እንደዚህ ወጣ ስድብ በዛ ልክ የምትሳደብም ልጅ አይደለችም። በእርግጠኝነት ስለባሰባት ነው። ልትታይ ይገባል። ሳምሪ ታይ ስንልሽ ታይ። ቤተሰብ ጋር አታድርሱ ፋሚሊ ጋር አታድርሱ። ሁለታችሁ ጨርሱ። ሁለታችሁ ትረስትሚ ኤምራት ተገናኝታችሁ ፊት ለፊት አትደባደቡ። ቅድምም ተናግሬሃል። አታደርጉትም በአካል ግጠሙ ብትባለው አገጥ አንገትንገትሽ ብገርለሽ ለሚያስገባሽ ህጉን ታቆታላችሁ። በዚህ ልክ በምትሰዳደቡት ራሱ ሰው ቢጠቁምባችሁ ትጠየቃላችሁ። በዚህ ልክ ቤት እየከፈታችሁ ለምትነጋገሩት ራሱ ሀገር ያስጠይቃል። ይዘቡ የሶሻል ሚዲያ ህግ አላቸው። ካልገባችሁ ለሌሎቻችሁ ስትናገሩ ካፋችሁ ለሚወጣው ነገር ተጠንቀቁ። ታጠንቀቁ ብያለው። እዚህ ኤማራት ቁጭ ምናችሁ ስም እየጠራችሁ አንቺ እንትን አንቺ እንትን የምትባባሉ ሴቶች ታጠንቀቁ። ሚዲያቸው የሚዲያ ህጋቸው እዚህ ያው ተሻፍሽን እንደምከፍችው አይደለም፣ ይለያል። ዋጋ ያስከፍላችኋል። አድባችሁ ተቀመጡ። ሳምሪ አድቢ ድጋሚ እንደዚህ አይነት ነገር ውስጥ እንዳገቢ ብትቺ በቤተሰብ በይቅርታ ዝጊ። አለቀ። እስከዛሬ ያላየነው ባየምን አባቱ ባ የምን አባቱ የልጅ አባት ነው። ልጅ ግን ከፈለግ እዛው አገራቸ አጠይቅም ሚዲያ ላይ የመጣው አንገቷን ልታስደፋ ነው። ግን የሀገር ልጆች ጓደኛ ማቾች አታነካካ፣ ሴት እና ሴት አታነካካ። ብቻህን ቤትህን ከፍተህ ፔጅክን ኑ የልጇ አባት ነኝ ብለክ ያስፈለገክ ነገር ካለ ህዝብ ጠይቅ። እኛ ደግሞ ምን ችግር አለብን? እናዋጣልሀለን። እርዳታም እኮ ነው የፈለግከው። ልጅቷን ግን ቀን ጠብቀክ ለማጥቃት የአገሯን ልጅ ተጠቅመክ ሴቶቹን አነካክትክ፣ በሴቶቹ ምክንያት ቤተሰብ ተነካክቶ፣ በቤተሰብ ምክንያት ማህበረሰብ ተነካክቶ፣ ሌላ ጦርነት አታምጣ። ስላልፈለገች ኔትወርክ ከሆነም ልጅም ካላት፣ ሳምሪ እንዳደግኝ ጌታን ሳምሪ፣ እኔ ከዲቦራ በላይ ነው ማቀሽ አንቺ አንቺ ነው ማቀው። በዛም ልክ ስለማላቀሽ ደንግጫለሁ ሳምሪ። በዛ ልክ ስትሳደቢ፣ በዛ ልክ ወርደሽ አይችሽ አላቅም። እንደዛ ሊያሰዳድብ የሚችልም ነገር የለም። በግድ ልጅሽን እመኚ ብሎ ነገር የለም። መብቷ ነው። ስንቱ ወንድ ወልዶ ይክደ የለ እንደ ሳምሪ፣ ስንቱ ወልዶ ክዶ የለ እንደ፣ የኔ ልጅ አይደለም ብሎ የለ እንደ ስንቱ ወልድ፣ ስንቱ ክዷል። እህቶቻችን በስንት ወንድ ነው የተካዱት? አንቺ አረብ ሀገር ላይ ስንት ታሪክ አታቂም። አስረግዞ አስወልዶ አሳስሮ አስጠፍርጎ አስልኮ የኔ ልጅ አይደለም ብሎ ከሌላ ሴት ጋር ሸሸም ገዳ የሚል ከሆነ ራሱ አንድ ሴት ልጇን ደብቀች ተብሎ በዚህ ልክ አይኬድም። በደንብ ታውቂያለሽ። አረብ ኤምሬት ላይ አገር ላይ ስንቱ አልካደም? ጋይስ ስንቱ አስወልዶ አልካደም? ወይ እድለኛ ሆነን እኮ ነው። ተለያይተንም ልጆቻቸውን ያመኑልን ተለያይተንም፣ አትሊስት አምነዋል። አትሊስት ስንቱ ልጅ ያለ አባት የሚያሳድግ የለም ተክዶ። ስንቱ ጎረምሳ ልጁን ክዶ አሸሸም ገደ እያለ እየኖረ አይደል እንዴ? አንዲት እናት ካደች ደበቀች ይሁን። ስታፕ። ሳምሪ አቁሚ፣ ጌታም አቁሚ። አትሊስት ባትታረቁ እንዳትደራረሱ፣ እንዳትደራረሱ። ሳምሪ ወጥተሽ እንዳታወሪ። ለዲቦራም በዛው ልክ እነግራታለሁ። ኦኬ፣ ጉችዬ እኔ አሁን ከኔ ጋር ጸቧ ከኔ ጋር ነው አለ ከኔ ጋር አሁን እንዳልሽ። ኦኬ፣ ችግር የለው፣ እኔ እሰማሻለሁ። እኔ በዚህ ልክ ወርጄ የምሳደብ ልጅ እንዳልሆንሽ ሽራሽ ነው እውነት ነው። እኔ ተሳደብም ተነካክቼ ማለት በራሴ ሙድ ፈታ እያልኩ መውጣ ልጅ ነኝ። ግን ነገሩ ስድቡ ከሷ ትላንት ነው። እኔ እንደዛ ወጥቼ የተሳደብኩት እኔ ጋር የተላከልኝ ቪዲዮ ስሰርበኝ የነበረው ስለ ቤተሰቦቼ፣ እኛ ቤት ገረድናት፣ እንደዚህናት የሷ ጎቶች ብዙ እስቲ እሷ እንደው ትናገር፣ እንደ ሴት እንደ ሴት ማለት ነው። ቆሜላታል መቆም ባለብኝ ሰዓት ብዙ ነገር በተባለ ሰዓት እኔ እንደ ሀገር ልጅ ቆሜላታለሁ። እሱም በአንድ በት ራሷ ትመሰከች። ኢቨን ጊፍት ፑሽ ታደርግልኝ ነበር፣ አትስጭኝ። እኔ እንደ አንድ ሀገር ልጅ ነበር ስቆሮቅልሽ የነበረው እንጂ የሆነ ነገር ፈልጌ ወይ ጥቅም ፈልጌ አይደለም ብያታለሁ። የልጁን ደግሞ ያ ብያለው እኮ ያልኩኝ እኮ እያመንኩላችሁ እኮ ነው ብያለው። ግን ቤተሰብን ጋር ደግሞ የደረሰው እኔ አሁንም ምንም ነው እኔም በአካል ምንም ይመጣ ነገር የለም። ሐያቴን ነግታለች። ሐያቴን ይቅርታ ትጠይቅና ከኔ ጋር ያላትን ነገር እንደዛ ነበር የተባለ። መሲ ግን ገብታ ሳይድ ሰርታ ምናም ቦስተላልከው ምናም ቴክስ ተደራርገው ምናም ደግሞ አይመጣውም እና ጉቺ እንደ አንድ እኔ አንቺንም እኔ የማውቀሽ ከምሁሉም በፊት ነው። እኔ አንቺን ስለ ማውቀሽ ነው አንቺ ቤት ራሱ መጥቼ ማውራት እንደዚህ አይነት ነገር ማውራት ገብቼዋል። ከቻለች እኔ አይደለም እኔ የሷን አባት ቀድሜ አልነካው። አባትም የእሱ ልጅ አላት ያልኩት ቀድሜ እኔ ነኝ። ያ እኔ ነኝ ቀድሜ እንደዚህ ያልኩት እኔ። ቤተሰብ ግን የነካችው እሷ ናት። እኔ ደግሞ ሀያት ራሷም ታውቀዋለች። የታወቀ ሰው ነው የተለቀ ያለው ክብር ላይክ ስሙ ራሱ እንዴት እንደሆነ ራሷ በደንብ ታውቀዋለች። ስለዚህ ሀያቴን የነካችው ሀያቴን ይቅርታ ትጠይቅ፣ ከኔ ጋር ደሞ ያለውን ነገር በራሳችን መንገድ ፈቷል። ለማሬ ኦኬ ቤተሰብ ጋር ስላለው ነገር ማሪ ወደዛ ርቀት ባንሄድ፣ ሳምድ የኔ ደስ ይለኛል። ለመሰልሽ አንቺም ብዙ ብለሻል፣ እሷም ያለችው ነገር ሊኖር ይችላል። አንቺም ግን እሚያስ እሚያስ እኔ እንጃ ለቀት እኔ ሳምሪ ነች ወይ እስክል ድረስ ብየሻለው። እግዲ ስቅጠጥ እምቢል ቃላት ከአንቺ አፍ የማልጠብቀው ብዙ ነገር ብለሻል፣ እሷም ተናግራለች። ግን ዲቦራ ስድብ አልተሳደበች። ጌታ ሳምሪዬ እኔ አንቺ አስደንግጦኛል ስለማላቀሽ በስድብ እንደውም ትናንትና ተሳዳቢ ነበርኩኝ ቴሌግራም ላይ ምናምን ስትይ፣ ኦ ሳምሪ እንደዛ ነበረች፣ እኔ ስለማላቃት ነው ለምን ደነገጥኩ አልኩኝ። አንቺ እራስሽ ስትይ የሆነ ቪዲዮ አየሁኝ። እኔ ተሳዳቢ ነበርኩኝ ቤታ ታቀኛለች ምናምን ስትይ እኔ ደንግጬ ስለነበረ ስትሳደብ የተቀዳውን ቪዲዮ ሳይ በዛ ስለማላቀሽ፣ ኦኬ ሳምሪ ለካ ተሳዳቢ ነበረች፣ እኔ የደነገጥኩት ስለማላቃት ነው ብያለሁ። ዲቦራ ግን እንደዚ አይነት ስድብ ስትሳደብ ነው የሰምቻ ያረገችሽ መንገድ የተለየ ሊሆን ይችላል፣ ግን ይሄኛው መንገድ አይቻለቅ። ይሄ አሁን አንቺ ስንት ብልግና፣ ስንት ብልግና ይሆናል ወይ ጋር ነበረ። ነው አንድ የምልሽ ነገር ማሪ ነገሩ አንቺም ቤተሰብ ስድበሻል፣ እሷም ቤተሰብ ተናግራ ይሆናል። ይቅርታ መጠያየቅ ካለባችሁ ሁለታችሁን ናችሁ። አንቺም ለተናገርሽው ቤተሰቦች፣ እሷም ለተናገረችው ቤተሰቦችሽ። ገባሽ? ይቅርታ መባባል ካለባችሁ ሁለታችሁ ይቅርታውን ደግሞ በውስጥ በሌሎች ሰዎች በውስጥ ጨርሱ። ሚዲያ ላይ እዚህ ጋር ስትቅ ትላንትና እንደዛ ስትባሉ የነበረው የሰው ሆይ ሆይታለ በለው በለው አለ ጃስ ጃስ አለ። አንቺን የሚያሞግሳለ እሷን የሚሰድባለ እሷንም የሚያሞግሳለ አንቺንም የሚሰድባለ መፍትሄ እዚህ ጋር አይመጣም። እኔ አሁን ዲቦራን እዚህ ጋር ጥቼ ታረቋት ታረቋል እላችሁ፣ ለምን እንደማላችሁ ታቀልሽ፣ የባሰ እየተጋነነ ይቀዳል። የዩቲዩብ መሸቂያ፣ የቲክቶክ ቪው ማዞሪያ የምትሆኑት። በውስጥ ሊያስታርቋቸው የሚችሉ ሰዎች መሲ፣ አንቺን ማዘጋጂ ሰዎችን ፈልግ በውስጥ ተነጋግራችሁ ይቅር ለእግዚአብሔር ሚዲያ ላይ ወጥቶ ዳግም ላለመሰዳደም ሳምሪ። አንቺም ቤተሰቦቿን ተናግርሻ፣ እሷም ተናግራለች። ይሄ ምንድነው ወንድምሽ እኛ ጋር ይሰራ ነበር የሚለውን አይቻለሁ። ያ ሊደብርሽ ይችላል። ይሄ ሶሻል ሚዲያ ነው። ወንድምሽ እነሱ ጋር መስራቱን የማያቅ ሰው ሲሰማ ለአንቺ ሊደብርሽ ይችላል። የተሰርቶ ውሸት ነው። ቆይ አንድ ነገር ልንገርሽ። እንደ አሁን እኛ እኮ ከሰው ተጣልተን እየተሰዳደብን ነው አይደለ? ኤቭሪዴይ የምንሰዳደበው ዲዩቲንግ ወጥቼ የምሰድባት ልጅ ወይም ወተው የሚሰድቡኝ ሰዎች፣ አንቺ እንደዚህ አንቺ እንደዚህ የሚሉኝ ዲዩቲንግ ሆኜው አይደለ፣ ነገር ሆነው ነው ያለባቸው ከሆነ ድረስ ምን ሊያበሽቃቸው እንደሚችል ተዘጋጅቼ ነው የምገባው። ምን ብናገር ያለው ገባሽ፣ ሳምሪዬ ምን ብላት ነው ሳምሪ የምታብደው? ምን ልፍጠር ተብሎ እኮ ነው የሚገባው። ምን ልበል እንጂ ወጥቼ ያልኳቸውን ሁላ ይሆናሉ እንዴ ሰዎች? ወይም ወጥተው ያሉኝን ሁላ እኮ አይባልም። ኦኬ፣ ግድ ሊያበሻሽቅ የሚችል ነገር ነው የሚባለው። ከሆነም አንቺ ያልሻት ነገር ሁላ ዲቦራኖች እንዴ አባትሽ እንደዚህ እንደዚህ አንቺ እንደዚህ ብሎ ነው የሚጠራሽ ብለሽ ስትይ ነው ሰምቼሻለሁ። እንደዛ ብሎ ነው ዲቦ አባቷ የሚጠራት፣ አይደለም ለማብሸቅ ነው የምትይው። ለማና አይደል ነው የምትይው? እሷም ወታ የሆነ ነገር ብትልሽ አንቺ እንደዛ ስለሆንሽ ሳይሆን ለማብሸቅ ስለሆነ ጌም ነው እኮ ገባሽ። የስራው ባህሪ ነው። እንዴት እንደምንበሻሸቅ ነው ቼክ አድርገን የምንገባው። ሌላም ሌላም እላፊ እላፊ እላፊ የሆነ ህዝቡን የማይወክል ጊዜውን የማይወክል ደስ የማይሉ የሚደብሩ ከአንቺ ሁን ሳምሪንአንቺን ሳቀሽ እንደ ኢትዮጵያዊን ማቀሽ ኢትዮጵያዊነትን የማይወክል ሚዲያውን ማይወክል ደስ ማይል፣ እንግዲህ አያት የአባገዳ ነው ውለሻላለን። ባንኖርበትም የአባገዳን ስርአት እናቀዋለን ተምረናለን። እነሱን እንኳን የማይወክል በጣም አስጠያፊ ከአንቺአልጠብቀው ንግግር ተናግረሻል። ግልጽና ግልቡ ደስ ማይል ነገር፣ ህዝቡን እንደ ህዝብ ያስቆጣም ሳ የፈለገ ቢሆን ስሜትሽን ልትቆጣጠር ይገባ ነበር። የፈለገ ቢሆን ሚዲያ ተቀድቶ ይቀመጣል። ማሬ ታሪክ ያወቃቅሳል። ትላንትና እንደ ቀልድ በስተት የተሰሩ ትንንሽ የስተቶች ናቸው። ዛሬም ድረስ ህዝብን እንደ ህዝብ ምድር ላይ ዋጋ የሚያስከፍለው ተረድተሽኛል አይደል? ሳምሪ መሲ፣ የምታዋሪው ነገር ካለ አውሪ። ስለዚህ ይሄን ድራማ አቁሙት ባይነኝ። እኔ መሲ አውሪ ኦኬ ሳምሪ እኔ ሳወራ የሚትሽን ዳከብች። በመጀመሪያ የምትረጁ ሁሉንም ነገር ይመስለኛል። አሁን ትላንት እናመላልሽ በውስጥ ተነጋግረው ኪዳነ ምረትን በውስጥ አልተነጋገርኩም። ከቤታ ጋር ተደዋውሎ ብለሽ ታወሪ ነበረ እ ከቤታ ጋር ቁጥሯም የለኝም። ፎሎ እንኳን የተመላለስ ነው በቅርብ ነው። ከቤታ ጋር ከቤታ ጋር ምንም ነገር ተደዋውዬም የገባውት ነገር የለ። እንኳን ከቤታ ጋር ከዲቦራ ጋር ገዝቷ ላይ ሄጄ ነው ያወራኋትን ገባሽ ከማናቸውም ጋር አለ ቤታ እዩ በውስጥ የላኩልሽን አለቻት። ላልሾ በውስጥ የላከችልኝን ቤታ ምንም የሚያስፈራ ነገር የለም። ሁለታችሁ የሁለታችሁንም ቪዲዮ ልካልኛለች። የሁለታችሁንም አንችም ያልሹን እሷ ያለችን ቪዲዮ ነው የላከችልኝ። በውስጥ እዩ ብላት ቤታ አለቻት ስትይ ስለነበረ ማለት አንደኛ፣ ሁለተኛ ደግሞ ምናልሽ መሲ የዱባይ ሕግ ምናምን አልሽ። የዱባይ ሕግ ለአንችም ለዲቦራም እኩል ነው በነገራችን ላይ ለአንቺ እንጀራ እናት እሷ የእንጀራ አባት የምትሆንበት ምንም አይነት ነገር የለውም ነገር ግን ዱባይ ሆነሽ በዚህ ደረጃ ትናገሪ ሳምሪ ለራስሽም ጥሩ አይደለም እዚ አገር ተሆኖ ማንም ማንም ላይ መዛት አይችልም ዛቻ ወንጀል ስለሆነ እዚህ ሀገር እረፊ ሳምሪ ከስሜታዊነት ውጪን ያልኩሽ እንደ እህት ማለት ነው ተግባባን ያልኩሽ ይህንን ነው አንቺ አዙረሹ ልክ ለዲቦራ ቲፎዞ እንደቆምኩ አድርገሽ ነው የተናገርሽው እኔ ቤት ስህተት የተፈጠረው ምንድን ነው ሁለት ደደብ ሞዲሬተሮች ነበሩ። እነሱ ነበሩ ሲያወርዱ ሲቀይሩ የነበሩት መጨረሻ ላይ ያነሳውባቸው ተዋልኩኝ። ከዛ አንቺ ሄደሽ ቤትሽን ከፍተሽ፣ አድሎ አላደረኩም። የዲቦራን መረጃ ነው የጠየኩት። ዲቦራ ብላለች ስትኝ፣ ለምሳሌ ዲቦራ እናቴን ተሳድባለች ስትል፣ ዲቦራ መረጃ አምጪ ብያታለሁ። መረጃ አምጪ ሳምሪ፣ እናትሽን የሰደበችበት ስላት፣ መረጃዋን ከፈተች ቪዲዮ አይደለም። አንቺንም ደግሞ አምጪ ፋዘርን አያትሽን የተናገረችውን አምጪ እኔ ዲቦራን እናገራታለሁ አልኩሽ አይደለ? እሺ ብለሽ ሄድችና ያመጣሹ ሌላ ቪዲዮ ሆነ። ያንን ቪዲዮ ያንን ቪዲዮ ስታመጭልኝ፣ ኖ እኔ የተናገረችበትን ቃል በቃል አምጪልኝ፣ እና እሱን እኔ ዲቦራን ልናገር ነው ያልኩትኝ። አስራ አራት ሺህ ህዝብ ነበር። ከዚህ ዝንፋ አላልኩም። ነገም አንቺን በውሸት የሚከስች ሰው ካለ በዚህ ልክ ነው የምጠይቅልሽ። ጉቺንም የሚከሳ ሰው ካለ እኔንም የሚከሰኝ ሰው አሁን ቅድም ጉቺ ምን አለችሽ? አንቺን ሳምሬ እኔ አንቺን ማቅሽ ሶስት ዓመት ወይ አራት ዓመት አደለም? ስትጫወቺ ስትስቂ ስራ ስትሰሪ ነው ማቅሽ። ኦኬ ስራ ይዘሽ ቢዝነስሽን ስትሰሪ የሆነ ሰሞን ላይ ቢዝነስ ስትሰሪ ስትሰሪ እንጂ በዚህ ደረጃ ወጥተሽ አፍሽን ስትካፈች ስትሳደቢ ነ የችሽ አላቅም ጉቺ ባለችሽ ነበር ማቅሽ። ተይ ስትባይ ደግሞ ከኛ ከእህቶችሽ የሚቀርብሽ የለም ማለት ተይ ስትባይ መተውን ያለብሽ አንቺን ተይ ብለን ዲቦራን በርቺ ብንላት ኖሮ እሺ፣ ዲቦራንም አንቺ ተይ አንቺም ተይ ነው አይደል ያልነው? ማለት ያለብንን ያልነው። እኛ ደግሞ ተው ካላናችሁ ደግሞ ማንም ሊላችሁ አይችልም። ገባሽ? ተው በቃ፣ ቤተሰብ ቤተሰብ ነው። ቤተሰብ ቀይ መስመር ነው። አሁን አንቺ ቤተሰቦች ቀይ መስመሮች ናቸዋልሽ። አደርሳምሪ ብትወጂኝም ብትጠይኝም አንድ ነገር ልንገርሽ፣ ዲቦራም ደግሞ ቀይ መስመሮቿ ናቸው ቤተሰቦቿ። ትናንትና ከአንቺ አንድ ነገር የወደድኩልሽ ነገር አለ። አዎ ቀድሜ እናቷን ተሳድቤ ያለው ብለሻል። ይሄ ሀቅ ነው። ደሞ እኮ ተራግጠሽም እዛው ደግሞ ሀቁን ነው የምትናገሪ። እናቷን በዛ ደረጃ ከፍ ዝቅ ስታደርጊ እሷ ደግሞ ወታ ወይ፣ የሳምሪ ቤተሰቦች እኮ ጀግና ናቸው፣ የሳምሪ ቤተሰቦች እኮ ንጉሶች ናቸው አትልሽም? የመልስ ምት ነው የምሰጥሽ አደለ? እንዴ እኔ ለምሳሌ ጉቺ ወጣ ሸርሙጣ ካለችኝ እንዲ ጉቺ እኮ እዚ ጋር ስትሸርሙጥ እኔ አይቻታለሁ ብዬ ቤቴን ከፍቼ ደግሞ አውራለሁ ጉቺን የሚያማትን ነገር ስለሚፈልግ የዲቦራን እናት በዛ ደረጃ ስትሳደብ እሷ ደግሞ ወጣ ያንን ተናገረች አይደለ። ስለዚህ ሁለታችሁ መቶ ካለባችሁ ወጣቶች ናችሁ ተዉ አይ የምትሉ ከሆነ ግን አይመለከተ እኔ ትናንትና ፊራን ለማስገባት ልሞክር ነበረ ትላልቅ ሰዎችን እንትን ብዬ እንድትስማሙ ነበረ ገባሽ? ስለዚህ ሳምሪ ከዚህ ስሜት ውጭ አርፈች ስራሽን ስሪ። ማንም እንደዚህ ታይ የሚል ሰው አታገኝም። ሳምሪ የሆነ ማርም ሲበዛ ይመራል። ገባሽ? ስለዚህ በቃ ታይ ስትባይ አንቺ አሁን ነገኔ ከጉቺ ጋር በዚህ ደረጃ ብሰዳደብ ሳምሪ መጥተሽ ታይ ብትኝ ይሰማሻል። አንቺ ግን ልክ ነው። አሁን ለእንትና ለዲቦራ ሳይድ እንዲያስኩ አድርገሽ ነው ጭንቀት በውስጥ ተደዋውላ ከቤታ ጋር መሲ ቤቷን ከፈተች ምናምን ነው። ገብርኤልን አላደረግኩም እኔ እንደዛ ላደርግምም አልችልም። ከቤታ ጋርም አልተደዋወልኩም ከዲቦራ ጋርም አልተደዋወልኩም። ስለዚህ አን የድሮዋን ሳምሪ ሁኚ። በቃ እኔ የድሯን እዚያ ሰው የሚውልሽ ሳምሪ ሁኚ። እንዳትጨማለቂ። እድል አልተሰጠኝም? ወይስ እድል ያልተሰጠሽ ለምን እንደሆነ ታውቂያለሽ ሳምሪ? ሚዩትሽን ከፈት ስታደርግ አንድ ስድብ ጥለሽ ነው ምትሄጂው። ኖ እኔ ላውራስ። ኖ አሃ በየቀባችን ይሄ እኮ ችግራችሁ ነው። በተደጋጋሚ ዲቦራን ሚዩት ያደረኩኝ ለሳምሪ ነበር። እንደውም እኔን መውቀስ ቲቦራ እንግዲህ እያደረጉኝ ነው። ከቤት ጀምሮ ማለት ነው። ከቤት ጀምሮ ሳይሄድ ዜዶ የምትባለው እራሱ በጣም ሳይሄድ ሁሉም ከእኔ ጋር ነው ፀባው። ከእናንተ ጋር አይደለም ፀባው ከእኔ ጋር ከሆነ ሳምሪ፣ ለምን እንደሆነ ታውቂያለሽ። አንቺን የተናገርኩሽ አንቺን አሁን ምናገርሽ ስላቀረብኩሽ እንጂ እንደ ቲክታክ ሰው ባይሽ። እንደ ሌላው ሰው እኮ እዚህ ቲክታክ ላይ ሲረጋገጡ የሚውሉ እኮ አሉ። ሳምሪ ነገ ነው የእና ጉቺ ብንጣላ ብንጣላ መተሽ ተይ ነው የምትይኝ ወደድ ሽም ጠላሽ ለምስ ስለምታውቂኝ ታይመሲ ተጉጭ ለጓደኛ ገብቶኛል እኮ። ግመሲ ግን እድል አልሰጠሽኝም። አባትሽ ቀን ጦንቀኔ ስትል እኮ ቪዲዮ አለ። ስድቡን ደግሞ እኔ ያልኳት ልጅ አለሽ። መጀመሪያ እሱን ያልኩት እኮ ነው። መጀመሪያ ከዛ በኋላ ነው ስድቡ እኮ። እንደ አዲስ የሰደበችኝ ትላንት፣ ሁለት ቀን የሰደበች ሁለት ጊዜ ላይ በገባች ጊዜ ሁለቴን ሄደችብኝ። አንደኛውን ቋቅ እንደዚህ ቋቅቻም እንደዚህ አሮጌት ነሽ ፊትሽን አስታኪ ምናምን፣ አንገቷ የቆሻሻ ነው ምናምን ያለችው እሷ ነው። እንደዛ ካለች በኋላ ነው የስድብ የጀመርኩት እንጂ መጀመር አልተሳደብኩ ነበር። እሷ እንደዛ ብላ ካፋ ስታወጣ ሄድኩባት ተሳደብኩኝ። እኔ በሁለተኛው ዙር ደግሞ ትላንትና ሰደበችኝ። ቁጭ ብላ ሁለቴ እሷ ሰደበችኝ። እኔ ደግሞ ትላንትናና ባለፈው ስትሳደብ እንደዚህ ሰውነትሽን እንትን በይ ምናም ያለችበት ቪዲዮ አለ። ሰውነቷ ቋቅቸዋ ምናም አትታጠበ ምናም ያለችበት ሳምሬ አንድ ነገር እሷ ስለምትታወቅ ላልሽው ነገር እኔ መሲን ቀድመን የምናውቀው አንቺን ነው ያልገባሽ ነገር ካለ ዲቦራ ከሁላችንም በኋላ ቅርብ ጊዜ ሚዲያ ላይ የመጣች ልጅ ነች። ቅርብ ጊዜ መታቅ በብዙ የተወገረች ልጅ ነች። አንቺ ሰዓት ቀሪ ድምፅ ሆኛት አለው ብለሻል። አየሽ እዚህ ጋር ያለነው ሰዎች አንቺ ነው የምናቀው፣ ቅድሚያ ነው የምናቀሽ። እኔ እንደ አንድ እንደማቃት ሴት ስትሰሪ ስለሆነ ማቀሽ ስትሳደቢ ደንግጭ አለው ብየሻለሁ። በስድብ ስለማላቀሽ እኛ ስንሳደብ ልታቂ ትችላለሽ። አንቺ ግን ስትሳደቢ አናቀሽም ያስደንግጦኝ እያለ ትናንትና እንደ ኮንፈርሜሽን አድርገሽ ቴሌግራም ላይ ሁላ ስትሳደቢ እንደነበር ስትናገሪ አይወሾክድ አላቃት ማለት ነው። ሳምብሪን አልኩ ስትሳደቤ የደነገጥኩት ስለማላቃት ነው ያልኩት። አየሽ ማንም ዲቦራን አስቀድሞ አንቺን አንድርማይ እንደሚያደርግ ሰው የለም። ኦኬ ግን ምንድን ነው የመጣሽበት አመጣጥ? ወታ አንቺን ቋቁቻ ማለችሽ የሆነ ነገር አለችሽ፣ አንቺን ነው። አንቺ ግን እርቀት ሄድሽ። ቀይሽ አሁን በሁለታችሁም ጋር ኪሳራ አለ። ሁለታችሁም አጥፍታችኋል። የጥፋት ደግሞ ትልቅና ትንሽ የለው አጥፍታችኋል። እንደ አገር ልጅ ባይጠፋ ሁላ ኪሳራ ባይከስር የዚህ ሁላ ሰው መሳቂያ፣ የዩቲዩብ መሸቂያ፣ የሪካርደሮች ማላገጫ ባትሆኑ ስሜቴ ነበር፣ ደስ ይላይ ነበር። ሁሌ ነምለው የአገሬ ልጆች ሲሰድቡኝ ቢውሉ መልስ አልሰጥም እንደነገርኩ ሽኮኑ ቅድም ስናገር ከሰማሽ ቀንና ማታ ብርጭቆ በያዘች ቁጥር ሁለት በቀመሰች ቁጥር የምትሰድበን የሀገራችን ልጃለች። እኔንም ቤት ታየ ነው? ጠፍቶን ነው? እኛ አንሰን ነው? ግን የሀገር ልጅ ሲሆን ታልፍ ያለሽ። ምን አባቱ የሆነ ሰሞን ለፍልፋ ትተዋለች ብለን እንተዋለን። የቤተሰብን ክብር በሚነካ ልክ የምትናገረን ሴታለች። ግን የሀገር ልጅ ነች። ምን ታደርጊያታለሽ? በዚህ ልክ ነው ለሀገር ልጅ መስዋዕትነት የሚከፈለው። አድርጋም ከሆነ ዞር ይባላል። እኛ ከተውን የሆነ ቀን ደብሯት ትተዋለች። ካልተዎችም ይመቻት አየሽ ለማን ነው እኔ አሁን ሳምሪ በመቀደምም በቤት ይጠይቅሻለሁ። ለማን ነው ኮንፈርሜሽን መስጠት የፈለግሽው? ይኖራትም አይኖራትም ለብቻው መጥቶ ለምን ፌስ አያረጋትም? ለምን አንቺ መጠቀም ፈለገ? ለምን አንቺ አፕሩቭ ማድረግ ፈለግሽ? ለማን ነው እሷ አፕሩቭ የምታደርገው? ር ፋክ ላይፍ እኮ ኖት ዩርስ። የእሷ ነው አንቺ እናት ስላልሆንሽ፣ እናትነት ውስጥ በጣም ብዙ ኃላፊነትና በጣም ብዙ መከራዎች፣ በጣም ብዙ ስቃዮች ስላሉ ሆኖም ከሆነ ኖሯትም ከሆነ የደበቀችበት ሪዝን አለ ብለሽ እንደ ሴት እንኳን አገር ልጁን ምናምን ምናምን ሁሉንም ታዩ ስደት ላይ እንዳለች እንደ አንድ ሴት ልትረጃት ነው የሚገባው። ኦኬ ሚዩትም ከተደረግሽ ተይም ከተባልሽ እንደ ታናሽ እህት አይተን አንቺን አስቀድመን እኮ ነው አንቺን የምናቀው፣ እያልኩሽ ነው። እንግዲህ ሶስት ሺህ ምናምን ሰው አለ፣ ከዲቦራ በፊት የማቀው አንቺን ነው። ስትሳደቢም አላቅሽም፣ በዚህም ልክ ወርደሽ አላቅሽም፣ ጭራሽ አላቅሽም። ሳምሪ እኔ ሌላ ሰው ሆንሽብኝ፣ ሌላ ጉቺ አሁን እኔ ልሳደበት የቻልኩበት ምክንያት ባይገፉኝ፣ እኔ ወይም እሷን በግሌ ብልግና ካለች ከትላንት በፊት አልተናገርኩም። ከትላንት በፊት እሷን በግሌ በግሌ የሰደብኳት በግሌ እሷ የሰደብኳት ከኔ ጋር ተጨርስ ነው። አደ ደግሞ ዘላይ እንደው ብዙ ርቀት የለችው። ጉቺዬ፣ ጥያቄ ልጠይቅሽ። የሆነ ሰሞን ላይ በመሀል ጠፍተች ነበር። ምን ውስጥ ገብተች ነው እንዲህ ገለባብጦቅ ተቀይረሽ የመጣሽው? እመቤቴ፣ ምን አይነት ሰይጣን ተጠናውቶሽ ነው? እኔ እመቤቴን ያቺ የማውቃት ሳምሪ ሁላ እየመሰለችኝ አይደለም። ምን አይነት ፀበል ረጭተውሽ ነው ከያየረሽ እኮ ነው የመጣሽው። ሳልፈልገው በቃ አቁሚ ስትባይ፣ እኛ እህቶችሽ አቁሚ ስንልሽ አቁሚ። እሺ ሳምሪ በቃ አቁሚ። ከአንቺ ጋር አይሄድም። አቁሚ። ከዚህ በኋላ ዲቦራ የምትናገር ከሆነ እኔ እኛ ወጥተን እንናገራታለን። አንቺ ማቆም ስላለብሽ አቁሚ። ሳምሪ አቁሚ። ስትባይ አቁሚ። እግዚአብሔርን ጉቺ፣ እኔ ስትሰራ፣ ኢቭን እኔ ቤት ገዝት ላይ ገብታ እቃ ስታስተዋውቅ፣ እቃ ስትሸጥ ስትሰራ እኮ ነው ማቀት በዚህ ደረጃ የሆነ ሰሞን ጠፋች ያኛው አካውንቷ ትልቁ አካውንቷ ሲዘጋ አሁን በዚህ ሙድ መጣች አርፈሽ ተቀመጪ ሳምሪ ማንም የኔ ቆንጆ እኔ ከጉቺ ጋር ብጣላልሽ ጉቺን አንጎሏን የሚያዞራትን የሌላትን ባል ደግሞ ልንገርሽ እዚህ ቲክታክ ላይ ሳምሪ እኔ እኔም ጉቺም ልጃለን ብለን ባልተናገረን እንላለን ለምን በይ ልጃለን ብለን ተናግረን ስስ ጎናችንን ስለሚያውቁት ልጆቻችንን ስለሚሰድቡ

ከዛ ራስ ትፈርጃለሽ ብላለች። እኔ እኮ ስለማቅ ነው በቃ ካለሽ ብላክ ኮት ትችላለች እኮ ሳምሪ፣ ልናገርልህ የኔ ቆንጆ ተብሎ አይሰደብም። ችግር የለውም። ከኔ ጋር ችግር ገባሽ ስንጣላ አየሽ፣ ያመመሽ አያቷ ጠንቋይ ነው ስትል ታመምሽ፣ አያትሽ ጠንቋይ ስላልሆኑ ዩ ጋት ማይ ፖይንት